የሱ ቀን ስለሆነች ነው። እንግዲህ ይሄን የመሰለ በዓል እንግዲህ ክርስቲያን እምነት ተከታዮች እንግዲህ ያው ትልቅ በዓላችን ነው። ይሄ በዓል እንግዲህ በዚህ ቀን ያንተ ቀን አይደለም ተብሎ እንግዲህ ያው ሰውየው እንግዲህ ሂዷል ማለት ነው፣ ከማይቀረው ዓለም ያው እንግዲህ ምንም ማድረግ አይቻልም። ጀግኖቻችን ደግሞ እንግዲህ ከድል በኋላ በጣም ደስ ብሏቸዋል የእውነት በጣም በጣም በጣም ኮረብኳቸው በቃ በስማ አበባ መስለዋል በቃ በዓል በዓል በዓል መስለው ነው የዋሉት በጣም ደስ ይላሉ መሀሌትና ናቲ ራሱ በጣም ደስ ይላል እየተሻላት ነው ያው መሀሌት ግን ትናንት የተለቀቀው ቪዲዮ ካያችሁ ያው እሷ ትንሽ ሴትም ስለሆነች ብዙ ጉዳት አለባት ወደ ራሷ ለመመለስ ትንሽ ጊዜ ይፈጃል እያሉ ነው እንግዲህ አሁን መስፍን ከሞተ ያው እንግዲህ ሕክምና አድርጋ ሚዝን ከሆነ እግዚአብሔር ደግሞ በእናንተም ጸሎት እንግዲህ እግዚአብሔር ወደዛ ወደ ነበረች የድሮ ማንነቷ ሙሉ ጤናዋ እንዲመለስ የሁላችን ጸሎት ነው። እግዚአብሔር ደግሞ ወደ ምንድን ነው ወደምትፈልገው በቃ ሙሉ እንትኗ እንዲመለስላት እግዚአብሔር አምላክ ይርዳት። ያው ደግሞ እንግዲህ ሰው ልጅ ተስፋ ካልቆረጥ የማይሳካ ነገር የለም። ያው እሷም ጠንካራ ልጅ ናት፣ እንግዲህ እግዚአብሔር ያውቃል። ናቲ አሁን ላይ ናቲ በጣም ለውጥ እያመጣ ነው። ናቲ ባለፈው አይታችሁታል። በጣም የሆነ መናገር እራሱ የማይችል ንግግሩ ደግሞ እኮ በስማም የትልቅ በቃ ሽማግሌ ውስጡ ያለ ነው የሚመስልሽ ማርያምን የሚያወራቸው ወሬ በቃ እንዱ ትክክለኛ የትልቅ ሰው ወሬ ነው የሚያወራ። በቃ ልጁ የሆነ ሲ በስሏል መቤቴ በጣም ያወቀ ጩዋ በቃ ስርዓቱ የሚያወራቸው እንደ ልጅ ዝም ብሎ እንትን ምናምን አይደለም። በቃ ያዋቂ በቃ የትልቅ ሰው ስንት ነው የሚያወራ እና በቃ ትምህርት ያለው በቃ ይህ እንትንሽ ምንድን ነው የሚባለው አባባል አለ፣ ጠፋብኝ። ብቻ በጣም ሲያወራ ራሱ የእውነት በጣም ጎበዝ ልጅ ነው። በጣም ያው ያስታውቃል። ሲጀመር አሁን ጠንከር፣ በተለይ ደግሞ እሱም ወደ ሙሉ ጤናው ሲመለስ እንግዲህ ሁለቱ እህትና ወንድሞች ንብረታቸውም ግማሽ ግማሽ እየተመለሰላቸው ነው። ሙሉ ባይመለስ ራሱ ያው ግማሽ ግማሽ የተመለሰላቸውን አሁን ጥንቃቄ ማድረግ ያለባቸው ልክ እንደባለፈው ሰራተኛ መቅጠር፣ እነሷ መስራት የምትችል ልጅ ናት። እራሷ ሰርታ ከወንድሟ መመገብ ትችላለች። ምንም ሰራተኛ ወይንትን እንትን አያስፈልግም። ሲጀመር ልጅ ስትወልድ ወይ የሆነ እንጂ ሰራተኛ አጋዥ ምንም አያስፈልግም ሰው ለማንኛውም እንግዲህ እነሱ እግዚአብሔር ይመስገን አሁን ላይ በጣም ደስ ብሏል። በዓሉን ራሱ ድምቅ ብለዋል። አበባ መስለውን የዋሉት ሁላቸውም ነጭ ልብሳቸውን ለብሰው እንግዲህ። ማነው ስሙ መስፍንም ቢሞትም ሌላም ሰው ስላለ እነሱ ያው አሁን ላይ መስፍን ነው በጣም የሚያሳስባቸው የነበረው ስለዛኛው ሰውዬ ማነው አሸናፊ የሚባልም ስላለ ስለሱ እሱ ብዙም አያወርም፣ ግን ገንዘባቸው አሸናፊ የሚባለውም ሰውዬ አብሮ ስለሚሰራ ከዚህ ሰይጣን መስፍን ጋር። አሁንም ሞት እራሱ እንሰድባለን። አቤት እቅድ በለን ጌታ ሆይ ሙት ሰው ግን መውቀስ ጥሩ አይደለም ይባላል። ለማንኛውም እንግዲህ ያም አለያም እነሱ ጤናቸው እስከሚመለስ ድረስ እንግዲህ ያው እነ ልውልም እነ ዘላለምም አሉ ከጎናቸው። እግዚአብሔር ይስጣቸው። እነዚህ ጀግናዎች ወንድሞቻችን ለራሳቸው ምንም ነገር ሳይሰስቱ ለነፍሳቸው እንግዲህ እሱን ለመያዝ የማያደርጉት ነገር አልነበረም። ማየታቸዋል እንግዲህ ጥይት መደቀን ተደቅኖባቸው ሽውጥ ራሱ ለምንም የማይበገሩ ጀግና ወንድሞች ናቸው። እግዚአብሔር ደግሞ ከዚህ በላይ የእውነት እድሜ የሰጥቷቸው አገራችንን በጣም ብዙ የሚረብሽ ሞልቷል እና በውስጥ ውስጥ ብዙ ያልታወቁ ወንጀለኞች አሉ እና እንደ እነዚህ አይነት ጀግናዎችን ያብዛልን። እናቶች የተቸገሩ ምንድነው በየእንትኑ። ንብረታቸው ተወስዶባቸው የሚያለቅሱ ስንት እናቶች አሉ። ማንም ሰው ያላወቃቸው እና ልክ እንደ ሉሉ እና እንደ ዘላለም ጀግናዎችን ያብዛልን እያለን፣ እድሜ ከጤና ጋር እየተመኘንላቸው እንግዲህ በዓሉም የሰላም እና የጤና ያደርግልን እያለን፣ ለሀገራችንም ሰላም እየለመንን ደስ ይላል። ብቻ ያው እኛ በስደት አለም ያለ ነው እንግዲህ። ይቱ እንግዲህ የሀገራችንን ገብተን የምናከብርበት ቀን ደግሞ በቅርብ ያደርገው እግዚአብሔር። ያ ቃል እናከብራለን ምንም ችግር የለውም። ሁሉም በጊዜው ነው በጊዜው ያምራል ይባላል። እና በጣም ደስ ብሎኛል እንደዚህ ስላየኋቸው የእውነት በጣም በጣም በጣም ነው ደስ ያለኝ። በስመ አብ የሰው ልጅ ግን ጭንቀቱ በእንትኑ ሲለቀው በጣም በቃ ሲያወሩ ራሱ ጭዋ የተሞሉ ልጆች ናቸው፣ የእውነት የልጅ አዋቂ ናቸው። በጣም እግዚአብሔር ጤናቸውን እግዚአብሔር አምላክ ሙሉ ጤናቸውን እግዚአብሔር ይመልስላቸው፣ ያሽላቸው፣ በተሉ ያሽላቸው። ያው እንግዲህ ብቻ እግዚአብሔር ይመስገን። አሁን እሱ ከሞተ በኋላ ብዙም የሚያሳስባችሁ ነገር የለም። ወደ ራሳቸው ፎከስ አድርገው ሙሉ ጤናቸው እስከሚመለስ ድረስ በጸሎትም በሕክምናም አሁን እንግዲህ መንትን ማለት አለባቸው። ሁሉንም መከታተል አለባቸው። እንግዲህ እግዚአብሔር እያውቃል። እስካሁን ድረስ እንትላላቸው አሁንም እንግዲህ ወደፊትም እግዚአብሔር እያውቃል። ምንም ብዙም እንትንም የሚያስብላቸው ነገር አይደሉም። ልጆቹ ራሱ ጠንካራ ናቸው፣ የእውነት የልጅ አዋቂ ናቸው፣ በጣም ጠንካራ ናቸው። አክስትም አላቸው ይመስለኛል፣ አንዴ ቀርባ ነበረ ማህሌት የተገኘት ቀን ካስታወሳችሁ፣ አንዴ መታለች። ያው እንግዲህ እሷም ስላለች እንግዲህ ብቻቸውን አይደሉም፣ እነዘላለምም አሉ ወንድሞቻቸው። ለነሱ ብለው ነፍሳቸውን የሰጡ ከዚህ በላይ ምንም ምንትን የለም። መወለድ ዝም ብሎ ነው መወለድ ቋንቋ ነው። የእውነት እንደዚህ አይነት ጀግና በሀገራችን እግዚአብሔር ያብዛልን፣ ይብዙ ተባዙ። በጣም ደስ ይላል። ብቻ እግዚአብሔር ይመስገን። በዓሉም ደስ ብሏቸው የዋሉት መስፍን የሚባለው ከሞተ በኋላ እፍኝ ነው የሚሉት የእውነት በስም አብ የሱ የማን ነው ስሙ? የመስፍን አክስት ሞተ ተብላ ስትነገር እልል ነው ያለችው። አልሆነች በጣም ስንት ሰው በሱ በኩል ቆስጣቸው እንዳረረ በጣም ከባድ ነው። በመጨረሻ ሞተ ስትባል እልል ያለችው ሴት በጣም ገርማኛለች። ምን ያክል እንዳሰቃያት እንግዲህ መረዳት አይከብድም ከምናየው አንጻር። ያው መስፍን ሰውዬው መስፍን ነው። ለምንም የሚራራ አይደለም። ገንዘብ ብቻ ሲያሳድ መጨረሻው ይሄ ሆነ። በቃ አቤቱ አሟሟታችን ያሳምረው ማለት አሁን ነው። የሰው ልጅ ይደፋል፣ ይደክማል። መቼ እንደሚሄድ በየትኛው ቀን እንደሚጠራ አያውቅም። በቃ ግን እስካለች ሰዓት ድረስ ምብለን ያልሆነውን የሆነውን እየቀብጣጠንን ሰውን እናስቸግራለን፣ ሰውን እናስቀይማለን። ያው እንግዲህ እግዚአብሔር ደግሞ ይቅር ባይ ነው። እግዚአብሔር ይቅር ይላል እንጂ ሰው ከባድ ነው በጣም። እግዚአብሔር ይመስገን እንደዚህ ሁነው ስላየናቸው በጣም በጣም በጣም ደስ ብሎኛል እኔ በበኩሌ። አሁን ደግሞ ሁለቱም ህክምናቸው አልጨረሱም፣ ግን በተለይ ማህሌት እንግዲህ ትናንት ዕለት በልውል ቪዲዮ ከሰማችሁ ትንሽ እህታችን ከባድ አስቸጋሪ ሁኔታ ነው እንትን ያለችበት፣ እና ያው በህክምና ሄድን ይመስለኛል ይላሉ። እንግዲህ እግዚአብሔር ያውቃል። ሄድን የማይድን ነገር የለም እምነት ካለሽ፣ በእምነቷም በምንም በህክምናም በሁለቱም እንትን እያለች እና ምንም የማይድን ነገር የለም። ሁሉም በጊዜው ይስተካከላል። ምንም የሚያሳስባት ነገር የለም። ገና ልጅ ናት እሱም ገና ልጅ ነው። ሙሉ ሀፍት እያላቸው ምንም ሳይጎልባቸው እንግዲህ በመስፍን በተባለ ሰው ያው ጤናቸውን ቢያዛባውም ሕይወታቸው እስካለ ግን እግዚአብሔር ይመስገን ማመስገን ነው ማማረር የለብንም። ስለ ሁሉም ነገር እግዚአብሔር ይመስገን። በዓሉም የሰላም የጤና የፍቅር ያደርግልን። አገራችን ኢትዮጵያን ሰላም ይመልስልን። በያላችሁበት ሰላም ፍቅር ተመኘው። እግዚአብሔር ይክበር ይመስገን፣ ለዚህ ቀን ላበቃን። ያ ሁሉ ጭንቀት አልፎ ያ ሁሉ ያ አቤት አቤት አቤት፣ በተለይ እንትን የቆመበት መስፍን የተያዘበት ቀን የጭንቅ ቀን ሆኖ ነበረ። የአጭንቅ ቀን አልፎ ደግሞ አሁን ደሞ እንደዚህ በዓልን ሽብርቅ ብለው አበባ መስለው ሲውሉ ከዚህ በላይ ደስታ የለም። እውነት በጣም እኔ እንጃ እግዚአብሔር ይመስገን። ስለ ሁሉም ነገር እግዚአብሔር ይመስገን። ከዚህ በላይ ደግሞ በጣም ብዙ የቀሩ ልጆች አሉ። በመስፍን ውስጥ ሲሰሩ የነበሩ አሸናፊ የሚባለው ሰው አለ። እያንዳንዳቸውን እንግዲህ እየለቀሙ ያመጧቸዋል። መጨረሻቸው ምን እንደሚሆን ታያላችሁ። እንግዲህ ብቻ እነሱን ክፉ ነገር አይንካቸው። እግዚአብሔር ይክበር ይመስገን ስለ ሁሉም ነገር አ ከዚህ በላይ ምንም ደስታ የለም። እነሱ የእነሱ ጤንነት ነው ዋናው አስፈላጊው ነገር። እግዚአብሔር ይመስገን፣ እነሱ ምንም ስላልሆኑ ማመስገን ነው። ሌላ ምንም አይደለም። ያው በዓልን እንደዚህ ሆነው ሰብሰብ ብለው ሲያከብሩ ባለፈውም እንግዲህ በሽጉጥ የተወገው ካሜራ ማናቸውም ደህና ነው፣ አገግሟል። እውነት በጣም ደህና ነው። አሁን ስለ እሱ ብዙ ጊዜ አያወሩንም ነበረ፣ ግን ደህና ነው። ዛሬ በዓል እነሱ ጋር አንድ ላይ ሰብሰብ ብለው ከእናቱ ጋር በጣም ደስ ይላል። ብቻ እግዚአብሔር ይክበር ይመስገን። እውነት በጣም ነው ደስ ያለኝ እንደዚህ ቁጭ ብለው እንደዚህ ሰብሰብ ብለው ስላየኋቸው ብቻ በጣም ደስ ብሎኛል። እግዚአብሔር ስለ ሁሉም ነገር እግዚአብሔር ይመስገን። የዛሬ ዓመት ደግሞ በሰላም በጤና ሁላችንም ያድርሰን ያድርሰን ያድርሰን። ለማንኛውም የዛሬው ቪዲዮ ይመስል ነበረ። ከተመቻችሁ ቪዲዮ ላይክ እና ሼር እያደረጋችሁ ጀምሩ። ለምታበረታቱን የሄት ወንድሞች ደግሞ ከልምን ማመሰግነው። ሰላም ፍቅር ተመኘውላችሁ። መልካም በዓል ይሁንላችሁ። ባይ- ባይ